ተጋፍቶ አባት ነው። ማንተ ጋፍቶ ዛሬ ማንተ ጋፍቶን ተከትሎ የመጣ ተመጣ ማን ተጋፍቶን ብቻ አይደለም ዘውዴና አየሁት ዘውዴ ምን ነው አያት የአባቴ ማንተ ጋፍቶ አባት ወደ በረከት ሸኘው። የምትሰሙኝ ሁሉ ያቸው የምትሰሙኝ ሁሉ እወዳችኋለሁ፣ እወዳችኋለሁ ዛሬ ዛሬ ጌታ ረድቶኛል፣ ጌታ ረድቶኛል፣ ደግሞም ቀብቶኛል። ደግሞም ቀብቶልኝ እራሴን ላስተዋውቃችሁ ነው። ራሴን ላስተዋውቃችሁ ነው። ከዚህ ቀን ጀምሮ፣ ከዚህ ቀን ጀምሮ፣ ከዚህ ሰዓት ጀምሮ፣ ከዚህ ሰዓት ጀምሮ እኔ እኔ ዘማሪት ዘማሪት በጸሎት እባላለሁ፣ በጸሎት እባላለሁ። ማን ነው ስምሽ? በጸሎት በጸሎት ነገሬ ተቀየረ። ነገሬ ተቀየረ። አንቺና የአንቺ ቤት የአንቺ ነገር እንዳያልፍ እንደዚህ ወሰን ያበጀ ምን ያበጀ ወሰን የሚባል ስም ታቂያለሽ? ዳሬ ተሰበረ። አሜን። ጌታን ትወጃለሽ። ለጌታ መኖር ደስ ያሰኝሻል። ሙሉ ጊዜሽን ለጌታ ኑሪ። እግዚአብሔር ባንቺ ላይ በጣም ሰፊ ፕሮግራም አለው። ትልቅ አጀንዳ አለው እና በእድሜ ሳይሽ ገና ልጅ ነሽ። ግን እግዚአብሔር የትልቅ ሰው ልብ፣ የትልቅ ሰው ጭንቅላት ሰጥቶሻል። እውነት ውሸት? ይሄ ምን ይባላል? መጽሐፍ ቅዱስ የእግዚአብሔር ቃል አደል? እና ተወጅዋለሽ። ከዚህ ቃል ውጭ ያልሆነ ከእግዚአብሔር ሀሳብም ውጭ ያልሆነ በጣም መንፈሳዊ የሆኑ ጽሁፎችን ወይም ደግሞ መጽሐፍቶችን በአንቺ በትንሿ ልጅ እግዚአብሔር ያዘጋጃል። አሁን በስጋኝ ለምታዩ ሰዎች ሁሉ ይሄ አሁን አይመስልም። ምን አልኩሽ? ምን አለ? ስንት አመትሽ ነው? ኢማጂን በአስራ ስምንት ዓመት ሰው መጽሐፍ ያስባል? እንደ መጽሐፍ አስበሻል፣ ተጠርዞ ተጽፎ በደራሲዎች አስተያየት ተሰጥቶ ሙሉ ነገር ያለቀ በስፖንሰር ብቻ ነው። በዚህ ትንሽዬ ልጅ፣ በዚህ ትንሽ በምትመስል አይምሮ መጽሐፍንም ያልነገር ማዘጋጀት አይደለም። በደራሲዎች ሁሉ ሀሳብ ተሰጥቶበት ኦልሬዲ ተጠርዞ ምናምን አልቆ ነው ቁጭ ያለው ያለችው እና በዚህ ትንሽ በምትመስል አይምሮ ትንሽ በምትመስል ልጅ መጽሐፍን ማስጠረዝ አይደለም፣ ማስገምገም ማዘጋጀት አይደለም። መጽሐፍ የሚለውን ነገር እራሱ ማሰብ ከባድ ነው። አይከብድም? ይከብዳላል። ለሚያምን ግን ስንቱ ይቻላል እና ከተማረችበት ትምህርት ቤት ምናምን ወይም ካደገችበት ቤተ ክርስቲያን የተቀበለችው ሳይሆን ኦልሬዲ ከሰማይ አምላክ ከእግዚአብሔር የተቀበለችው ጊፍት የተሰጣ ስጦታ ነው። ነው አይደለም? እውነት ነው። እንጂ ስለ መጽሐፍ ቁጭ አድርጎ አንቺን ያስተማራች ሰው አለ ማንም የለም ማንም የለም እሺ ኔክስት እጂ እና ያቺ ልጅ ተዋወቀሻት ነይ በስም ተዋወቁ በስም ተዋወቅሽ እሺ ነይ ክብር ለማን ይሁን ጌታ ይችላል ወይ ኦኬ አንቺ ስምሽ ማነው እ አንቺ ስምሽ ማነው እግዚአብሔር ሕይወትሽን ነገርሽን ሁሉ እንደ ስምሽ ሊያደርግ የኪዳን ሰው አድርጎ ፈጥሮሻል። ነገሮ በማይታወቅ ሁኔታ ግን አሁን በቃ ከልጅነት የነበረሽ ቅንአትና የሆነ እግዚአብሔርን መፈለግ የለም። እኔ በጌታ መንፈስ እናንተ ቤት አንቺንና ሌላ ደግሞ ወንጌል የሚል ስማ ያለው እውነት ነው። ምንድ ነው እውነቱ? እህትሽናት ታናሽሽናት ትፈለጋላችሁ። ውርንጭን ላይቷን አግኝቻት አለው። ቀኝን ከፍ አድርገው በየሶስት የቅባት ያገኘ ጸጋ ያገኘ የመንፈስ ያገኛችሁ የሱ አሜን፣ ላለ ይሁንለት። ጊዜውን ሳታይ ኑሮን ሳታይ፣ ሁኔታን ሳታይ ጌታን ብቻ ማየት ከቻል እግዚአብሔር አከብርሻለሁ። አሜን። በእውነት ታላላቅ አገልጋዮች ቁጭ ብለው ታናሿን አንቺን ይሰሙሻል። አሜን። ከምታንቀላፊበት ከሰመመን ህይወት ውጪ። ማለት በጣም ልጅ ነሽ አውቃለሁ፣ ግን በጣም ስለ እግዚአብሔር የገባሽ ልጅ ነሽ። በደንብ እንደዚህ ከእግዚአብሔር ጋር የተነካካሽ ብላቴና፣ ግን ሁሉንም ጥለሻለሁ። አሁን ዝም ብሎ ተረት ተረት የሚወራበት አካባቢ ነው። ምድ ነው፣ እቻቸውን ዘርጎ ጠላትሽ ይለቀስለት፣ አታልቅሽ ጌታ እድል ከሰጠኝ አገኝሻለሁ። እሺ ማየ፣ አሁን ማውራው ነገር ሁሉ ትክክል ነው ትክክል ነው። እርግጠኛ ነሽ? እግዚአብሔር መንፈስ እዚህ ቤት ይሰራል። አመረም ይሰራ። ዘርጉና ባርኳት እስቲ። አሜን አሜን አሜን በጌታይ በኢየሱስም ባረክንሽ። ለበረከቶኝ ነገርሽ ሁሉ ወደ መከናወን ይቸኮል። የሚፈልግሽ ክፉ አያገኝሽ በክርስቶስ ኢየሱስም። ትርፍ ጊዜ ስላለሽ ለመጻፍ አልተዘጋጀሽም። እግዚአብሔር የሰጠሽን በውስጥሽ የተቀመጠውን ለመግለጥ ወጥተሻል። በናዝሬቱ ጌታ በኢየሱስም ድንገት የሰማይ አምላክ እግዚአብሔር በጀቶቹን አዘጋጅተው በተአምራት ይሄ መጽሐፍ ወደ መጽሐፍ ወደ መከናወን ይምጣ በኢየሱስ ስም፣ ወደ መከናወን ይምጣ በኢየሱስ ስም። በረከቱን ጠራሁልሽ በኢየሱስ ስም ጠራሁልሽ፣ በኢየሱስ የሚያስፈልግሽ ሁሉ በተአምራት ተዘጋጀ፣ በተአምራት ተዘጋጀ። ድንገት ባልጠበቅሽው አጋጣሚ እግዚአብሔር ሁሉን ጨርሶ ሁሉን አስተካክሎ አሳልፎ ይሰጥሻል። በቅርብ ጊዜ በምስጋናና በምስክርነት እንገናኛለን በኢየሱስ ስም አሜን። ተፈጸመ። የፈራሁት አይወርሰኝም በይ፣ ድገሚና በይ፣ የመጨረሻ በይ። የማውራው ነገር ትክክል ነው። እግዚአብሔር እንደዚህ ይልሻል። ለሌላ ሹመትና ሽልማ ትፈልግሻለሁ አለኝ የት መሄድ ነው የምትፈልገው? ቨርጂኒያ፣ ቨርጂኒያ ዩ ኤስ ኤ አሜሪካ። እሺ፣ አይችልም ጌታ አይችልም፣ አይችልም። ብትሄድም ኢዝ ጉድ፣ ብትኖርም ጉድ፣ አይደል ችግር የለብህም። መፍፁም ማለት አሁን፣ በጣም ብዙ ሰዎች አሉ እዚህ ውስጥ፣ ለእነ እንትና ስለት የሚሳሉ ሁሉ ካልሄድኩ ብለው ማለት ነው። ክብር ለኢየሱስ ይሁን። ካልሄድኩ ብለው በቃ ሞቼ ጋር አንተ የኔ አምላክ መሆንን የማየው እኔ አሜሪካ ስገባ ነው የሚሉ ሰዎች አሉ። አውሮፓ ካናዳ ስገባ ነው የሚሉ ሰዎች አሉ። አንተ ግን ምንም ነው አይደለ? ቢሆንም መልካም፣ ባይሆንም መልካም። ግን ሳይወድ በግዱ ይሆናል። ውሰድ። አሜን። እግዚአብሔር ይህን ሰው በምስጋና ያቁመው፣ እዚህ ቤት በምስክርነት ያቁመው። በጣም ልበ ቀና፣ በጣም ጌታን የምትወድ በጣም መልካም ሰው ነገር ግን እንዲህ በቃ ከምትፈልገው ነገር ጋር እንዳትገናኝ የሚጋፋህ ነገር አለ፣ የሚታገል ነገር አለ። ዛሬ ይውደቅ ይመታ። ለአንተም ለልጆችህ መፈታት ይሁን። አንድ ሰው ይጩና ተፈትቻለሁ ይበል። ድገምና በለኝ ሲ የመጨረሻ በል። አንተም ትውልድህም ይፈታል። የእግዚአብሔርን መንግስት በኃይልና በስልጣን ታገለግላላቸው። የልብህ ቅናት እግዚአብሔር በሰጠ በረዳህ መጠን ሁሉ እግዚአብሔርንና የመንግስቱን ወንጌል ማገልገል ነው አደለ? ግን ያንተ ዘሮች እንደዚህ አይነት እድል አልገጠማቸውም። በፍጹም ጭራሽ። አይ እነሱ አካባቢ ወንጌል አይታሰብ። ወደ ሰሜን ምን አለ ወደዚህ ወደ አማራ ክልል፣ የአባቴ ሀገር ነው። የአባቴ ሀገር ኦኬ፣ የአባቴ ሀገር እንጂ። በኢየሱስም ሴቱንም ወንዱንም የሚያስር ጨለማ ይመታ፣ ጭንገፋ ይመታ። እርግማን ይመታ ክፋት ከዘራችሁ ይነሳ እግዚአብሔር ቤታችሁን ይባርከው ትውልዳችሁን ይባርከው ነገራችሁን ይባርከው የእኔ ነገር ተባረከ በሎኝ ማንተ ጋፍቶ የሚባል አባቴ ነው ማንተ ጋፍቶ ዛሬ ማንተ ጋፍቶን ተከትሎ የመጣ ተመታ ማንተ ጋፍቶን ብቻ አይደለም ዘውዴን አየሁት ዘውዴ ምን ነው አያቴ የአባቴ ማንተ ጋፍቶ አባት ወደ በረከት ሸኘው፣ ወደ ክብር ሸኘው፣ ወደ ልጆች ሸኘው። ሂድና ተከናወን በኢየሱስ። ከኋላ እንደዚህ እየተከተለ የመጣት ዘመንህን የድካም ያደረገ ነገርህ እንዳይቀየ ትንንሽ ነገር እየሰጠ እያባበለ ያለውን ስፒሪት እንዲህ በመቀስ ሪቫን እንደሚቆረጥ ሲቆርጠው ነው ያየው። አሜን፣ አሜን። ከዚህ ቀን ጀምሮ ፈታው። ያንተ ጉዳይ ያንተ አፕሊኬሽን የገባበት ሁሉ የእግዚአብሔር መላእክቶች ገብተው ነገርህን ወደ መከናወን ይቀይሩት። ሞገስ በላይክ ላይ፣ ክብር በላይክ ላይ፣ ጸጋ በላይክ ላይ፣ መንፈስ በላይክ ላይ ይሁን፣ አልፎ መሄድ ይሁንልህ በኢየሱስ ስም አሜን። ተፈጸመ። ልጅ ባለበት የፈውስ መላእክቶች አሁን ይድረሱ ነገር ባለበት ባለቀስክበት በተጨነቅበት የፈውስ መላእክቶች አሁን ይድረሱ። የፈውስ መላእክቶች አሁን ይድረሱ። ወንድሜ መሄድ የፈለገበት ምድር ላይ ልጅን እያስጨነቀ ያለ የጨለማ መንፈስ የተመታ ይኸው። ለእሱ መፈታት ይሁንለት መባረክ ይሁንለት በኢየሱስ ስም ሆነ አሜን። በዚህ አጋጣሚ በአሜሪካ፣ በአውሮፓ፣ በአፍሪካ፣ በአረብ ኤምሬት፣ በኤዥያ በተለያዩ የዓለም ክፍሎች ያላችሁ በአንድም በሌላም እየተጨነቃችሁ ያላችሁ በትዳር በኑሮ በስራ በጤና ሰላም ረፍት ያጣችሁ የአምላካችሁን የእግዚአብሔርን እጅ የምትጠባበቁ እንደ እግዚአብሔር ባሪያ እናገራለሁ። ቃሉን ላከ ፈወሳቸው፣ ከመከራም ስጋት አዳናቸው ተብሎ እንደተጻፈ ሰፈር መንደር አጥርና ቅጥር የማይገድበው መንፈስ ቅዱስ ባላችሁበት በታም በታምራት ይገለጥ በታምራት ይገለጥ በታምራት ይገለጥ ለቤት ለሕይወት፣ ለኑሮ፣ ለስራ፣ ለጤናችሁ ሰላም ይሁን በኢየሱስ ስም። ሻሎም። አሜን። ይህ ስፕሪት አንተን ተከትሎ እንደገና ወንድ ልጅን ለማጥመድ ይፈልጋል። ነገሩ እንዳይቀናለት ይፈልጋል። ዕጣው በአማረ ስፍራ እንዳይወድቅ ይፈልጋል። ሞገስ ሲከለክለው ሲታገለው ያለው ሲጋፋው ያለው እግዚአብሔር ከዚህ ሰዓት ጀምሮ ነገሩን ሁሉ ለበረከት አረግኩታል፣ ወደ መልካም ቀየርኩታል። ዕጣው በአማረ ስፍራ ወድቋል። ሂድና ከነገር ጋር መገናኘት ይሁንልህ። በጌታዬ በኢየሱስም ከነገር ጋር መገናኘት ይሁንልህ በምትገባበት ቦታ በገባህበት ኤምባሲ የሰማይ አምላክ እግዚአብሔር ቀድሞ ይግባ። አሜን። ሰፋሪው እግዚአብሔር ከፊት ቀድሞ ወጥቷል ተብሎ እንደተጻፈ ከፊት ቀድሞ ይውጣ። በነገር ሁሉ መከናወን ይሁን በኢየሱስ ስም አሜን። ተፈጸመ። አሜን። እስቲ አንቺ ትንሽ ቅድም ያልከ ያ ትንሽ እንዴት ነሽ ዮነ? ወደ ሆነ ፖዚሽን እግዚአብሔር ምዕራፍሽን ሊቀይረው ነው። አሜን። ይቀየር፣ አንቺ ነገር። አዎ፣ ይቀየር። እስቲ ተቀየረ በይ፣ ተቀየረ። በኢየሱስ ስም ተቀየረ። የመጨረሻ በይ፣ ተቀየረ ማሚ ብራና ይስቲ የካሳ ዘመን አለ፣ ከፊቴ አለ ከፊቴ። ተዋወቃችሁ ትገናኛላችሁ። በሰላም ሂጂ። ሀሌሉያ። ኢየሱስ ማን ነው? አንዳንድ ሰዎች ከሰፈር ከመንደር ጥበቃ ሳይወጡ እግዚአብሔርን ለማምለክ እንዲሁ በቃ አቃቂር ሲያወጡ አይቻቃለሁ። እና ፕሊስ የእግዚአብሔር ሰው ከካሜራ ጀርባ እንዲሁ የእግዚአብሔር ሰው ካሜራ ፈርቼ ነው የተመታ ይሁን ይሄ ጨለማ መንፈስ። ሌባ ካልሆንክ በስተቀር የሚያስፈራ ነገር ምንድን ነው? ዚህ ቤት ያለው ኢየሱስና ኢየሱስ ብቻ። አሜን። አሁን አንቺ ፖዚሽንሽ ከለከለሽ ለመምጣት

ብርሀት አላባ ጋር ያራ አላሶቶኮፕሬት ቀኞች ከፍ ይበሉ። ይሄ መንፈስ ያገኛቸው። ይሄ ቅባት ያገኛቸው። ይሄ ኃይል ያገኛቸው። ይሄ በረከት ያገኛቸው። ጌታን በሰጠሽ ሁሉ ነገር እግዚአብሔር ደግሞ አለኝ፣ በሴቲቱ የተሰራብሽን ጨለማ ሰረዝኩታል። አሜን። ይሄው እስካሁን ድረስ ነገርሽ የሚያጨነግፈው ይሄ ስፒሪት ነው። ሰረዝኩታል፣ ፎርማት አደረኩታል። ሂጂና በኢየሱስ ስም ተከናወኝ። የእግዚአብሔር እጅ በላይሽ ላይ ሆን በላይሽ ላይ ይሆን። አሜን። ክፉ ለዘላለም አያገኘሽ። አሜን። በእጆችሽ የነካሽ ሁሉ ከዚህ ቀን ጀምሮ በጌታ በኢየሱስ ስም ተአምራት ይሁን። አሜን። የእጆችሽ ስራ ሁሉ ይከናወን። አሜን። ሃሌሉያ። ተፈጸመ። አሜን። እኔ ምልሽ እንዴት ነሽ? እግዚአብሔር ይመስገን። መሰረት ማን ነች? መሰረት ዳርጮ እ መሰረት ዳርጮ ሻምበል መሰረት ዳርጮ እግዚአብሔር እንደዚህ አለ። አሜን ከዚህ ቀን ጀምሮ አሜን፣ አንችን አሰብኩ፣ ቤትሽን አሰብኩ፣ ቤተሰብሽን አሰብኩ፣ መከራ የጫነብሽን ሁሉ ዛሬ ሁሉ አራገፍኩ፣ ወደ ክብር አሻገርኩ። ዛሬ ከመጣው ቃል የተነሳ ወደ ሌላ ፖዚሽን፣ ወደ ሌላ ሌቭል፣ ወደ ሌላ እርከን ማለፍ ሆነልሻል አለ። በኢየሱስ መንፈስ ቅዱስ፣ በኢየሱስ ስም አሜን። ተፈጸመ ሰቃኝ እጆችሽን ስጭኝ። ሲ ሂጂ እና ተከናወኝ። እንዴት ነሽ? ኢየሱስ ጌታ ነው። አሜን። የአንቺ እህት ወይም ደግሞ የአንቺ እናት ምግብ ቤት ምን ታውቂያለሽ? ምግብ ቤት ነበረ። በነበር ቀር አይደለ እግዚአብሔር የማትከስሪበት እንደ እጅ ይከፍተ። አንድ ሰው ይጮህና አሜን ይበል። እንዴት እንደሆነ እንኳን አታውቂው፣ በምን ምክንያት ሚባል ራሱ አታውቂው። እኔ ግን አውቃለሁ። በአንች ላይ የተሰራውን መሳሪያ ሰበርኩት። በየሶስት ተሰበረ። በየሶስት እስኪ አንድ ሰው ይጩህና በእኔ ላይ ይበል እስኪ በቤቴ ላይ በቤተሰቤ ላይ የተሰራ የጠላት መሳሪያ በኢየሱስ ስም ተሰበረ። የእግዚአብሔርን እጅ በዝች ብላቴና ላይ በኃይል አየሁት። ሩጭ። ታላላቆችን ብቻ የታናናሾች ወዳጅ ነው። እኔ ጌታ ሰስ የክብር መንፈስ የኃይል መንፈስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ። እልልታ፣ ጭምጨባ ለጌታ ሃሌሉያ። ዛሬ ለሆነ ሰው መፈታት ሆነ፣ ለሆነ ሰው ጥሶ መውጣት ሆነ፣ ለሆነ ሰው አልፎ መሄድ። አሁን እቺን ብላቴና ጌታ ያውቃታል፣ ይፈልጋታል። ውርንጭላይቱ ተገኝታለች። ማንም ያልተቀመጠባት ውርንጭላይቱ ተገኝታለች። ነሽ ሲማ እየጨብጭ ደህና ነሽ፣ ደህና ኢየሱስን ትወጂዋለሽ? ኢየሱስ ምንሽ ነው ላንቺ? አባቴ ምን ሆኖልሻል? ሞቶልኛል። እርግጠኛ ነሽ? እግዚአብሔር እንዲያለ ይለዝሽ ብላቴና ነቀፌታ በበዛበት ቤት ውስጥ ፈጠርኳታለኝ። ነቀፌታ በበዛ ቤት ውስጥ አኖርኳታለኝ። ከእሷ የተነሳ ነቀፌታ ሰበርኳለኝ። እግዚአብሔር ቀንበር ሰበርኳለኝ። ጨለማውን በብርሃን ቀየርኳለኝ። አረ አንተ፣ በልጆች የተነሳ በልጆችሽ የተነሳ እግዚአብሔር ምድሪቷን ያሳርፋት፣ እግዚአብሔር ትውልዱን ያሳርፈው። ከእሷ ጋር ነች፣ እናቷ ነች እንጂ ሰስኔም ናይ ኢየሱስን ወድዋለሁ ብለሻ? አዎ ለኢየሱስ መዘመር ትፈልጊያለሽ? እርግጠኛ ነሽ? ጌታ ቢረዳሽ፣ አሜን። ጸጋ ቢያበዛልሽ፣ አሜን። ምን መሆን ነው የምትፈልጊው? ዘማሪ። እስኪ አንድ የምትወጂው ወይ የምታውቂው መዝሙር እስኪ በይል ደስ ያለሽ ሞክሪ። እግዚአብሔር ሆይ እንዴት ድንቅ ነህ

የምትሰሙኝ ሁሉ ባያቸው፣ የምትሰሙኝ ሁሉ እወዳችኋለሁ እወዳችኋለሁ። ዛሬ ዛሬ ጌታ ረድቶኛል፣ ጌታ ረድቶኛል፣ ደግሞም ቀብቶኛል፣ ደግሞም ቀብቶልኝ እራሴን ላስተዋውቃችሁ ነው። ራሴን ላስተዋውቃችሁ ነው። ከዚህ ቀን ጀምሮ፣ ከዚህ ቀን ጀምሮ፣ ከዚህ ሰዓት ጀምሮ፣ ከዚህ ሰዓት ጀምሮ እኔ ዘማሪት፣ ዘማሪት በጸሎት እባላለሁ፣ በጸሎት እባላለሁ። ማን ነው ስምሽ በጸሎት? አንቺ ቤት ዳግም፣ አንቺ ቤት ዳግም ልጅ ናት አለች። ነይ አቤቴን፣ ኢየሱስ እንዴት ነሽ? ሁሉ ሰላም፣ ሁሉ ሰላም፣ ሁሉ ሰላም ይሆናል። ሁሉ ሰላም ጌታ ካለ ሁሉ ሰላም። አሜን በጣም ረፍት የሚነሳ የማያረጋጋ ጊዜ የማይሰጥ ጉዳይ አለ ቤት እውነት ነው፣ ግን ሰላም ነው። አሜን ጌታ ካለ ሰላም ነው። እመኝኝ ነገሮቹ ይቀየራል። አሜን እግዚአብሔር ነገሮቹን እቀይራቸው። ነገሬ ተቀየረ በይ። ነገሬ ተቀየረ ድገሚና በይ። ነገሬ ተቀየረ አንቺና የአንቺ ቤት የአንቺ ነገር እንዳያልፍ እንደዚህ ወሰን ያበጀ ምን ያበጀ ወሰን ምን አልኩሽ? ገደብ ያበጀ ዛሬ ተሰበረ። አሜን ወሰን የሚባል ስም ታውቂያለሽ? ወሰን አንድ ሰው ጮሆ አሜን ሲል ይሁንላትን እንዴት ነሽ? ሰላም ነው። እንዲህ ጠላቴ ሆይ እስቃለሁ። የሚያስቅ ነገር የለም፣ ግን ትስቅ ያለሽ ነብይ ነኝ። እንደ ነብይ ነው ማውራው አሁን። በስጋ ግን ከባድ ነው። አንቺ ጋር ያለው ጉዳይ እግዚአብሔር ቀየርኩት ተናኘን ታውቂያታለሽ? አዎ፣ ስሚኝ ነው። እግዚአብሔር የተናኘን ነገር ቀየርኩታለ። ለሳቅ አረኩታለ፣ ለበረከት አረኩታለ። ላንቺን ቤት ረፍት ሆነ፣ ላንቺን ቤት ረፍት ሆነ፣ ላንቺን ቤት ረፍት ሆነ። ዳግም ዌልካም እንዴት ነሽ? ስንተኛ ክፍል ተማሪ ነሽ? ጨብጭኝ እስኪ የእርግማን ጉልበት ሁሉ የተሰበረ ይሆን። ዘጋሽው አሁን ምግብ ቤቱን ተውሽው፣ ከዛ ቁጭ አልሽ። በምን እንደተዘጋ ምን የምታውቂው ነገር የለውም። ይፍረስ ተባለ አፈረሱት። በቃ ዘ ቤት ሶስት ሰዓት ላይ መጥተው ዘጠኝ ሰዓት መፍረስ አለበት ተባለ። የዛሬ ሁለት ዓመት በጣም አማረርሽ ማለት እግዚአብሔር ወይ የለህም ወይ አታይም ወይ አልሽ በብዙ ፈተና ውስጥ ነው ያለፍኩትም አሁንም ያለሁት። አዎ ከዛ በጣም አማራርሽ። እንደ እግዚአብሔር ሰው ደግሞ እንደወንድም አንድ ነገር ልንገርሽ፣ ያለሽበትን ሁኔታ በደንብ አይቼዋለሁ፣ በደንብ ይገባኛል። ግን በኔ ባንቺ በእኛ ችግር እግዚአብሔር አይለካም። ቢኮዝ እግዚአብሔር እግዚአብሔር ነው። እሺ ማዬ፣ እመኝ፣ እመኝ፣ ከእግዚአብሔር ጋር ተስማሚ። እግዚአብሔር የሌለውን ወደ መኖር የሚቀይር አምላክ ነው። ያንቺን ነገር በጥበብ ነው ሰዎች ያበላሹ። እግዚአብሔር ደግሞ በጥበብ ያንቺን ነገር መስራት ያውቅ። እሺ ነገሬን እግዚአብሔር ይሰራው አለኝ። ነገርን እግዚአብሔር ይሰራው ሰብለ ማነች? ሂጂ እና ተከናወኝ ይባል። አሜን በደም ብጮሃ፣ አሜን ስትል ይሁንልህ። እዚህ ጫፍ እስከዛ ጫፍ፣ እመኑኝ፣ እግዚአብሔር ባራቀ ጊዜ በምስጋና ያቆማል። አሜን። በምስክርነት ያቆማል። አሜን። መልኩን እየቀየረ የተቸገርሽበትን ጉዳይ እግዚአብሔር እኔ አጸናልሻለሁ። አሜን። ወሰጂው ይሁን አሜን። እግዚአብሔር ነገራችሁን ይቀይሮ በምስጋና ያቆማቸው አሜን። በምስክርነት ያቆማቸው አሜን። ነገራቸው እንደገና ይለምልም። ተስፋ በቆረጣችሁበት በየትኛውም ጉዳይ የእግዚአብሔርን እጅ ማየት ይሁንላችሁ አሜን። በአብ በወልድ በመንፈስ ቅዱስ ስምና ሥልጣን በሶስቱ ሰላሴ ስም አጸናሁላችሁ በኢየሱስ ስም አሜን። ተፈጸመ። አይምሮን የሚያልፍ ሰላም ያገኘሽ የሚያስጨንቅሽ ሁሉ ከላይሽ ላይ ይንከባለል። ክንዱ ክብሩ በላይሽ ይገለጥ በኢየሱስ ስም አሜን።